ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ ተከበራችሁ ተመልካቾቼ፣ ዛሬ እንግዲህ ምን ልታረግ መጣች? ለምን በአማርኛ ታወሪናለች ላላችሁ ሰዎች ዛሬ ነው በአማርኛ ቪዲዮ እንደዚህ የሰራት። ለምንድነው የምትሰሪው? ለምትሉ ሰዎች ደግሞ የቀጠረችን ልጅ፣ የማገኛ ልጅ አማርኛ ነው የምታውቀው ኦሮምኛ አትችልም፣ እና በጣም ትደውልልኛለች። ሁልጊዜ እንደደወለችልኝ ነው። ሁልጊዜ ልታገኚኝ ትፈልጋለች። ሁልጊዜ ሁሉ ግዜ ምንድነው የምትፈልጊው? ላታለው ዴሊ ጠዋት ምን ፈልጋ ሁሌም ዴሊ ጠዋት ማታ ቀን ነው የምደውልልኝ። ምንድነው ችግርሽ? ምንድነው ከኔ የምትፈልጊው? ቁም ነገር ላወራሽ ነው የምፈልገው። ቁም ነገር ካንቺ ጋር ማውራት ፈልጋለሁ። ትልቅ ጉዳይ ነው አለች። እሺ፣ ምንድነው ምንድነው የምታወሪኝ? እሺ፣ እመጣለሁ ብያት፣ እንደዚህ አይነት ቦታ ተቀጣጥረናል። እንግዲህ እኔ ብዙ ጠላት ነው ያለኝ፣ ግን ስለሷ ሳጣራ አህላም ማለት ከሱመያ ጋ ጓደኛሞች፣ የቅርብ ርቀት ጓደኛሞች እንደዛ ነገር ናቸው። የሆነ ቪዲዮ ሰርተው ለቀዋል። ስለዚህ ሱመያ ለኔ ጠላት ነች። ብዙ ጠላት አለ በጣም ብዙ ጠላት። እቺ ልጅ ልቀጠቅጠኝ ይሁን መርዝ ልታጥጠኝ ልታበላኝ ይሁን ደብድባ የሆነ ነገር ልታረገኝ ይሁን እዚህ ወንዝ ውስጥ ልጥለኝ ይሁን ምንም አውቀው ታሪክ የለም። ግን ማወቅ ያለባችሁ እኔ ያልፈራሁም ቀጥ ብዬ መጥቻለሁ። ያረገችኝን ነገር ታርገኝ ብዬ ቦታ ቀጥሬያታለሁ። እንደዚህ አይነት ቦታ ነው የምንገናኘው ብዬ ጠርቻታለሁ። ሳያለበት ቦታ ነው የምንገናኘው። የምታደርገኝን ደግሞ አብረን እናያለን። እንዳልኳችሁ ነው በአማርኛ ዛሬ የሰራውላችሁ እሷ አማርኛ ስለምትችል ነው አማርኛ ለምትችለው፣ የምትለኝን ደግሞ እስቲ አብረ ዝም ብዬ እስከ መጨረሻ ሰምቼ ሰምቼ መጨረሻ ላይ የምትለኝን አብረን እናያለን። እኔና እሷ ከዚህ በፊት አንተዋወቅም፣ ስልክ ተለዋጠን አናውቅም። እና ከኔ ምን ፈልጋ ነው? ለምን ልታገኘኝ ፈለገች? ሲቀጥል ከሱ መኛጋ ግንኙነት ካላት በቃ ኢሚዲየትሊ ጠላት ነች ለምን ሱመያ እኔ ማየት አትፈልግም ሱመያ እኔ ልታጠቃ ቤት ድረስ መታ ነበረ ስለዚህ አሁን ደግሞ ሱመያ ያ ነገር አለመቻችላት ሲላት በአላ ማኩል መጣች ማለት ሀሳባቸው እስቲ ምን እንደሆነ አብረን እንስማ ስለኔ ምን እንዳቀዱ አብረን መስማታል እስከዚህ እስከዚህ ቪዲዮ መጨረሻ አብረን እንን ሂጂ ያገኛታለሁ እንደዚህ አይነት ቦታ ጠብቂኝ ብያታለሁ ሂጂ ላገኛት ልሄድ እኔ እኮ ሰራ አልነካም ከሰው ጋር መጣላት አልፈልግም ስል ሰው በቃ እኔ ያሳድደኝ እንዴ? ደህና ነሽ? ደህና ነሽ? ሁሉ ሰላም፣ ሁሉ ሰላም። ከስንት ጊዜ በኋላ ተገናኘ። አዎ፣ ከስንት ጊዜ የምር። እኔ አንቺ ማገኘት ትፈልግ ነበር። ደስ ይላል። አዎ፣ ቆንጆ ነሽ ስትገኝ። ኧረ አንቺ ምንድን ነው ለምንድን ነው ግን ልታገኝ እየፈለክሽ? በቃ እንደው ስለምወድሽ እንደ አንቺ አንድ ሰው። ለምን አገኛችሁ፣ ለምን እንገናኛለን ይባላል እንዴ? አንቺ እኮ የሱመያ ጓደኛ እኮ ነሽ። እማማ ችግር አለው እንዴ? የአንቺን ጓደኛ መሆን አልችልም። እኔ ሰው አላምንም፣ እኔ ሰው አላምንም። ውሸት የለውም እኮ። ችግር ምንድን ነው መጠራጠር ነው። እኔ አታውቂም። እኔ ደግሞ የሱመያን ባል የሰረኩ ሰው ነኝ። ለምን ወደድሽ? እንትን ደግሞ አህል አምል የቱ ዩቱብ አለሽ አይደለ የሱመያን ባሰርቀሽ ባል ሰርቀሽ እንዴት እንዴ እንደምትወኙ ብለሽ ኮመንት አድርገሽ፣ አሁን ደግሞ ቀንና ለሊት እየደወች ለምድሮ መታስቻለች። እኔ ምን እንደፈለክሽ በመሰለሽ። አዩ እኔ ለአንቺ ስለደውልልሽ የነበረው ተገናኝተን እንድንዋራ ፈልጌ የነበረ። ስለምን ጉዳይ እኔና አንቺ ምንድን ነው የሚያገናኘን? እኮ ስለምን ጉዳይ ጥሩ፣ ለምን እንደፈለግኩሽ ታውቂያለሽ? እኔ አንቺን ወድሻለሁ። እህቴን ነሽ ማለት እህቴን ነሽ ስለሽ ግዴታ በስጋ ምናምን መዛመድ የለብንም ወ እና እንደምታውቂው እሱ ማየን ጓደኛ ላይ ስለዚህ አንቺን ጓደኛ መሆኑ ይችላልም ችግር አለው። አንቺ ችግርሽ ሷታም ምንም ትጠራጠሪያለሽ ምናምን እና ሰው ዝም ብለሽ በቃ ምንም ስለሰው ውስጥ ሳታውቂ አትጠራጠሪ ነው። አሁን እዚህ ጋር ምንም ጥሩ ነገር አይታይም። ከሱ ከልጆቹ ጋር ከሚስቱ ጋር ተለያይቷል። ማም የዚህ ምክንያት ምንድን ነው? ከአንቺ ጋር ስለተጋባችሁ ሁለተኛ ሚስት ስላገባ በቃ አንቺና እሷ መግባባት ስላልቻላችሁ ምናምን ነው አይደለ ሶስት ወየና አንቺ በዛ ምክንያት ነው የተለያየው፣ እሱ ከሚስቱ ጋር ከልጆቹ ጋር ቢያንስ ፍለጋ እዛ እዚህ ምናምን ልጆቹን ሳያይ በጣም ረጅም ጊዜ ቆየ ምናምን እና ይሄን ነገር ደግሞ አንቺ በጣም ታውቂያለሽ። በም ምክንያትም ሆነ እሱ አና እሱ እንትን እያሉ ያሉት ማለት ነው። እና ሲመስለኝ መስለኝ በቃ እንደኔ ሳስብ እንደ ጓደኛ ላንቺ የምጠቅምሽን፣ በእርግጥ ልትወጁት ይችላልሽ፣ ታፈቁት ይችላልሽ። አንዳንዴ ደግሞ ለምንወደው ሰው ለምናፈቅረው ሰው መስዋዕት መክፈል አለብን ነው። መስዋዕት መክፈል አለብን ስልሽ እሱ ለሚፈልገው ነገር ምን የወደርሱ የምትወጁ ከሆነ እሱ የሚፈልገውን ነገር እንዲያደርግ የእሱ ደስታ ያስደስትሻል። የአንቺ መጉራት እንዳለ ሆኖ ያንቺ መጉራት ጠብቀሽ ለእሱ ደስታ ብቻ ሲል ስቲ መኖር ማለት ነው። ስለዚህ ለእሱ ደስታ ስትኖሪ፣ ለምሳሌ እሱም በቃ ማይጥቀቅ እሱ የሚፈልገው ላይፈልግ ይችላል በማላት ፊስ ከተፈጠረ አንቺናሱ አንቺናሱ ነው እነሱ መገናኘት ከቻሉ እንትን ነው ማለት አብራችሁ መቀጠል ጊዜ ደስ ይላል። ግን አሁን እዚህ ጋር ችግሩ ምንድነው? አንቺና አስማያ እየተግባባችሁ አይደለም። ስለዚህ እሱ ነገር ደግሞ አንቺ ስነ የምትወጁ ከሆነ ለሱስ ቦታ ካለሽ በጣም እንትን ከሆነ እነሱ እንዲገናኙ መፍቀር። ስለዚህ ምንድነው ያኛው መፍትሄ ሊሆን የሚችለው ወይም ደግሞ በቃ እሱን መተው ማለት ነው። አንቺ እኮ መርጠሽ ማግባት ትችያለሽ፣ የፈለግሽውን ማለት ትችያለሽ። በዚህ እድሜሽ ወጣት ነሽ ልጅ ነሽ ምናምን እና ለምንድን ነው እስከዚህ ድረስ በቃላ ለምንድን ነው የምትንገላችሁ? እንደዚህ በቃላ፣ እንጃ እኔ አሪፍ ነው ያለስም እንደ ሲስተር ስመክርሽ ማለት ነው፣ እንደ ጓደኛ። አንቺ አንቺ ለእኔ አስበሽ ነው። የሰው ባል መቀማት አያስፈልግም፣ እንደዚህ ማድረግ አያስፈልግም። አንቺ እሱን ከወደድሽ የትኛው ሀገር አንቺ የትኛው ሀገር ሳይካትሪስት ነሽ? ማነሽ አንቺ ሞቲቬት የምታደርጊኝ እኔ? አንቺ ማነሽ ነው? ሰይድን ወደሹ ነው? ከሰይድ ፍቅር ይዞሽ ነው? አንቺ ለምንድን ነው የምትመክሪኝ? ባለ አዘጋጅተሽልኛል ባለ አዘጋጅተሽልኛል። ባለቤቴን ሳይድን ከወደድሽው ወድጀዋለሁ ማለት ነው። አይ ሌላ ነገር አልፈልግም ካልሽ ደግሞ አውፍሽን ዘግተሽ ኑሮሽን አኖሪ። ሱመያ ነው የላከችሽ ሲጀመር። ሱመያ ነች አውቃ ነው የላከችሽ፣ እኔና ሳይድን ለማፋታት አንቺን። እንደት ነሽ? አንቺ ማነሽ? እኔን ለማፋታት ሰይድን ከወደሽው እንደዚህ አድርጊ የምትይኝ አንቺ ማነሽ? እንደ አንቺ ስመዬ አንቺ ማነሽ? አዩ አይደብርሽም? እንደ አንቺ የሰው ባል በዚህ ጊዜ አሁን በቲዮኒያን ሴንቹሪ ምናምን እንደ አንቺ እንዴት ነው የምታስቢው? ግን ተናደድሽ ምናምን፣ ቶሎ ብለሽ ትናደዳለሽ። ለምንድን ነው እሱን የሚቀሙብሽ ነው የሚመስልሽ? ማንም ሰው ስለ እሱ ሲያወራ ምንድን ነው? ሳይድ የሚያክል ምን ነው ወርቅ ምናምን አደረግሽው እኮ እኔ እሱ ማለ ጓደኛዬ ነው። ሳይት ትንገላታች ነው በአንቺ ምክንያት ጭራሽ። ሊሰደብሽ ነው እንዴ ባለቤቴ ለእኔ ወርቅ ነው። አዎ ላንቺ ሊሆን ይችላል። ለምን ልጆስ ይብ ይመጣሽ? አንቺ ልመክርሽ በመጣው እንዴ? ሰይ ሰው ኃይል ሞስታንች ምንድነው? ይሄን የሚያክል የሚዋወስ ዕቃ ነገር አደረግሽው እኮ ሰው እኮ ነው እንዴ

ምን ምን ፈልገሽው? ከባለ ምን እንደ ባል ፈልጋው የጓደኛዬን ባል እንዴት ነው ምታስሉ? እንዴት ነው ሁሉም ሰው ደደብ ይመስልሻል? ለና ምን የመከርኩሽ እሱን እሱን እኔ እንደዚህ ብታረጊ ይሻላል ሰው በቃ የሚመክርሽንም ሰው ምንም ሰው የአንቺ ጠላትሽ ነው። ለምን ደው እንደዛ የምታስቢው? ይሄን አስተሳሰብሽን ቀይሬ ብዬሽ እኮ ነው የመጣሁት። ከእኔ ምንድን ነው የምትፈልጊው? ምንም አልፈልግም። ይህቺ የማንም ተላላኪ ከባለቤት ልታፋታኝ። እንደውም አልነካዋት። እኔ በእጄ ብትሞትስ አጽያት ውስጥ ልከተኝ ነው። ቀጫጫ ቀጫጫ ነች እሷ።